ሰላም፣ ሰላም እንዴት ናችሁ የደሱ ሄልዝ ቲዩብ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪ ረስ ተመልሻለሁ። በዚህ ቪዲዮ ልነግራችሁ የፈለግኩት የወስፋት ትል ወይም ደግሞ አስካሪስ ምንድን ነው፣ እንዴት ነው መተላለፍ የሚችለው ምን ምን ምልክቶችን ያሳያል፣ እንደገና ደግሞ ህክምናውና መከላከያ ዘዴዎችስ ምን ምን ናቸው የሚለውን አብራችሁን ተቆያችሁ፣ የነዚህን መልሶች ታገኛላችሁ ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደርጋችሁ ቪዲዮን ለመጀመር ሞክሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲመማሩበት ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳብ ይስገባ እንግዲህ ወስፋት ትል በአፈር ውስጥ የሚገኝ ጥገኛ ትል ወይም ደግሞ ፓራሳይት ነው ማለት ነው። ስሙ እንግዲህ እንደ አጠቃላይ አስካሪስ ላምብሪኮይድ እየተባለ ይጠራል ማለት ነው። ብዙ ጊዜ በተበከለ አፈር፣ በተበከለ ዋና፣ በተበከለ ምግብ እንቁላሉ ወደ ሰውነታችን በመግባት እድገቱን አንጀት ላይ ሊያደርግ ይችላል። እንዲሁም ወደ ተለያዩ የሰውነት ክፍሎቻችን ማይግሬት ሊያደርግ ይችላል። ለምሳሌ እንደ ለንግ እና ወደ ተለያዩ ወደ ጣፊያ እና የተለያዩ ሰውነት ፓርቶቻችን ማይግሬት ሊያደርግ ይችላል ማለት ነው። እድገቱን ሰውነታችን ስለሚያስቀጥል ከ15 እስከ 30 ሴንቲሜትር ወይም ደግሞ እስከ 15 ኢንች ሊረዝም ይችላል ማለት ነው። ብዙ ጊዜ ቅድም እንዳልነው ከሃንድ ቶ ማውዝ ነው ትራንስሚሽኑ። ቅድም እንዳልነው የተበከለ አፈር ነክተን እንዲሁም ደግሞ የተበከለ ምግብ እና የተበከለ ውሃ በምንመገብበት ጊዜ ወደ ሰውነታችን እንቁላሉ ሊገባ ይችላል ማለት ነው። ይህ አስካሪስ ላምብሪኮይደስ ብለን የምንጠራው ሊገባ ይችላል ማለት ነው። እንግዲህ እንቁላሉ ትልቁ አንጀት ወይም ደግሞ ትንሿ አንጀት ላይ በመራባት የሰውነት አንጀትን ይፈልጋል ማለት ነው ለመራባት። ስለዚህ ሁለት አይነት ሆስት አለው ማለት ነው በተለይ ኤክስተርናል ኢንቫይሮንመንት እና የሰው ወይም ደግሞ ሁማን ቢንግ እንደ ሆስት ይጠቀማል ማለት ነው። ስለዚህ ላይፍ ሳይክሉ ሁለት ነው ማለት ነው። ሰውነታችን ውስጥ እንግዲህ እንቁላሉ ተገባ በኋላ ወደ ለአርቤ ተቀይሮ ወደ ትልቅ ትሎች ይቀየራል ማለት ነው። በዛ ሂደት ከአስራ አምስት ከሰላሳ ሴንቲሜትር ሊረዝም ይችላል ማለት ነው። ስለዚህ እኛ የምንመገበው ምግብ በመመገብ ህይወቱን ሊያስቀጥል ይችላል ማለት ነው። እንግዲህ በሚራቡበት ጊዜ እንቁላል ይጣላል። እንቁላሉ በሰገራ አማካኝነት ወደ ኤክስተርናል ኢንቫይሮንመንት ይረጫል ማለት ነው። በዛ ሂደት ነው እንግዲህ ምግብ ነው ሆኖ እና አፈር ላይ ስለሚኖር ሰዎች እንደገና ሊበክል የሚችለው ማለት ነው። ስለዚህ ሳይክሊክ ነው ማለት ነው። ስለዚህ እንቁላሉ እንግዲህ በሰገራ አማካኝነት ወደ ውጭ ከወጣ በኋላ የተለያዩ ሰዎችን በተለያየ ሚንስ ሊበክል ይችላል ማለት ነው። እንደሚታወቀው እንግዲህ በየአመቱ ወደ አንድ ቢሊዮን የሚጠጉ ህዝቦች በአስካሪስ ወይም ደግሞ በየወስፋት ትል አማካኝነት ሊጠቁ ይችላሉ ማለት ነው። መተላለፊያ መንገዶችን ስናይ ብዙ ጊዜ ከሰገራ ወደ አፍ ነው፣ ወይም ደግሞ ፌኮራል ትራንስሚሽን ለምንጠራው ነው። በተለይ ደግሞ የተበከለ ምግብ ካለ፣ የተበከለ ውሃ ካለ፣ እነዚህ በምንጠቀምበት ጊዜ ወደ ሰዎች ሊተላለፍ ይችላል። ህዝብ በተጨማሪ የተበከለ አፈር ካለ በተለይ ደግሞ አፈር በእጃችን በምነካካበት ጊዜ ሊሆን ይችላል። በዛ ምክንያት ወደ ሰዎች ወደ መውዝቱ አንድቱ ማውዝ ሊተላለፍ ይችላል ማለት ነው። ብዙ ጊዜ እንግዲህ ህጻናት ናቸው በዚህ ተጠቂ የሆኑት፣ ምክንያቱም ተደጋጋሚ እጃቸውን ወደ አፋቸው ሊከቱ ስለሚችሉ ህጻናት በጣም በዚህ ትል የተጠቁ ናቸው ማለት ነው። ስለዚህ መተላለፊያ መንገዶች እነዚህ ናቸው። ወደ ምልክቶቹ ስንሄድ የተለያዩ ምልክቶች አሉ። በተለይ ደግሞ ቅድም እንዳልነው አንጀት ላይ ሊታዩ የሚችሉ ምልክቶች አሉ። ኤክስተርናል ሊታዩ የሚችሉ ምልክቶች አሉ። እንደገና ደግሞ ወደ ተለያዩ የሰውነት ፓርቶቻችን ለምሳሌ ወደ ላንግ ስለሚሄድ ላንግ ላይም ሊያሳይ የሚችለው ምልክት ይኖራል ማለት ነው። ብዙ ጊዜ ግን ምንም አይነት ምልክት ላያሳይ ይችላል። በተለይ ትሎች ትንሽ ከሆኑ እና መጠናቸው ያነሰ ከሆነ ምንም አይነት ምልክት ሊያሳይ ይችላል። ነገር ግን ቁጥራቸው እየጨመረ ሲሄድ እና በጣም እየተራቡ ሲሄዱ የተለያዩ ነገሮችን ምልክት ሊያሳዩ ይችላሉ ማለት ነው። እንደሚታወቀው የሆድ ህመም ይኖራል። በተለይ ደግሞ አብዶሚናል ዲስኮምፎርት፣ አብዶሚናል ዲስቴንሽን እንደገና ደግሞ አብዶሚናል ክራንት ሊኖር ይችላል ማለት ነው። እዚህ በተጨማሪ ብዙ ጊዜ በቮሚቲንግ ወይም ደግሞ ይሄ ማስመለስ ሲኖር በአፍ ትሎች ሊወጡ ይችላሉ ማለት ነው። ስለዚህ እነዚህ ምልክቶች ይኖራሉ። ከዚህ በተጨማሪ ኤክስተርናሊ እንግዲህ ዌት ሎዝ ይኖራል፣ ወይም ደግሞ የኪሎ መቀነስ ይኖራል። ምክንያቱም ብዙ ጊዜ እኛ የምንመገበውን ኒውትሬንት ስለሚመገቡ ማክሮ እና ማይክሮ ኒትሮን ዴፊሽንሲ ሊያስከትሉ ይችላሉ ማለት ስለዚህ ወይት ሎዝ ሊኖር ይችላል ማለት ነው። ሳምባ ላይ ደግሞ እንግዲህ የተለያዩ ምልክቶችን ሊያሳይ ይችላል። በተለይ ደግሞ ላርቤው ወደ ሳምባ ሊገባ ስለሚችል ሳምባ ላይ የተለያየ ምልክቶችን ያሳያል። ለምሳሌ የደረቅ ሳል ሊኖር ይችላል፣ ትኩሳት ሊኖር ይችላል፣ የደረት ህመም እንደገና ደግሞ የትንፋሽ ማጠር ሊኖር ይችላል። ሌላው ደም የቀላቀለ አክታ ወይም ደግሞ ሂሞፕቶሲስ ስለምንጠረውም ሊኖር ይችላል ማለት ነው። ቶታሌ እንደሚታወቀው የኒሞን አይነት ሲምፕተም ይኖራቸዋል ማለት ነው ወይም ደግሞ የሳንባ ምቻ አይነት ሲንብተም ያሳያሉ ማለት ነው። ስለዚህ ይህ ለእንግ ላይ ሊታዩ የሚችሉ ምልክቶች ብዙ ጊዜ ለዲያግኖሲስ በጣም አስቸጋሪ የሆኑ እና ምልክቱ ከሌሎች ምልክቶች ጋር ተመሳሳይ ስለሆነ የተለያዩ ዲፈረንሻል ዲያግኖሲሶችን ማውጣት ስለሚቻል በጣም ዲያግኖስ ለማድረግ አስቸጋሪ ነው ማለት ነው ምልክቶችን ለመለየት። ስለዚህ እንደነዚህ እንደነዚህ አይነት ምልክቶችን ያሳያሉ ማለት ነው። ሌላው ምርመራዎች ምን ምናቸው? የሚለውን ስናይ ብዙ ጊዜ የተለያዩ ምርመራዎች ይኖራሉ። በተለይ ደግሞ የሰገራ ምርመራ ማድረግ ይቻላል፣ ወይም ደግሞ የስቱል ኤግዛሚኔሽን በምንጠራው ብዙ ጊዜ ጎልድ ስታንዳርድ ነው። ወይም ደግሞ እንደኛ አገር አፎርዴብሊት ና ባለቤት ስናየው ብዙ ጊዜ በሰገራ አማካኝነት ነው እንቁላሉን መለየት ምንችለው ማለት ነው። በማይክሮስኮፕ ይታያል ማለት ነው። ስለዚህ በዚህ ዲያግኖስ ማድረግ እንችላለን ማለት ነው። እዚህ በተጨማሪ የደም ምርመራ ይኖራል። ብዙ ጊዜ ኢንተስታናል ፓራስቶሲ ሲኖሩ እንደ ኢዝኖፊል አይነት ወይ ብሌሰሮ ሊጨምሩ ስለሚችሉ በተለይ ደግሞ ሳምባ ላይ ካለ ቅድም እንዳለው ለአርቢዮ ሳምባ ላይ ካለ ኢንፌክሽን ሊፈጥር ስለሚችል እንድን ሲቢሲ ወይም ደግሞ ኮምፕሌት ብለድ ካውንት ይሰራል ማለት ነው። እዚህ በተጨማሪ አልትራሳውንድ መሰራት ይችላል። በተለይ ደግሞ ኦብስትራክሽን ካለ ቅድም እንዳለው ማሲ የሆነ ትሎች አንጀት ውስጥ ካሉ የምግብ ሽርሽት ቦን ስለሚዘጉ እና ወይም ደግሞ ኦብስትራክሽን ሊፈጥሩ ስለሚችሉ በአልትራሳውንድ መለየት ይችላል ማለት ነው። ከዚህ በተጨማሪ ቼስት ኤክስሬይም ይኖራል። በተለይ ደግሞ ላንግ ላይ የሆነ ችግር ካመጡ እነዚህ እንትኖች ላንግ ላይ የተለያየ ችግር ሊያስከትሉ ይችላሉ። ስለዚህ ቼስት ኤክስትራይ በመጠቀም ወይም ደግሞ የደረት ራጅ በመጠቀም መለየት ይችላል ማለት ነው። ወደ ህክምናው ስንሄድ ህክምናዎች ሁለት ናቸው። አንደኛ አንቲ ፓራሳይት ድረጎችን በመስጠት ለማዳን ይቻላል። ነገር ግን ሌላ ደግሞ ሰርጀሪ ያስፈልጋል። ብዙ ጊዜ ትሎች ብዙ ቁጥራቸው ብዙ ከሆነና በጣም ኢንተስታይን ከሞሉ የግድ ሰርጀሪ በሰርጀሪ መውጣት አለበት ማለት ነው። ምክንያቱም ብሎኬጅ ወይም ደግሞ ኦብስትራክሽን ሊያስከትሉ ስለሚችሉ በሰርጀሪ አማካኝነት ሊቀሰቻ። እንግዲህ አንቲ ፓራሳይት ድረጎች እንደ አልቤንዳዞል አራት መቶ ሚሊግራም ፒኦ ሊሰጥ ይችላል። ሚቤንዳዞንም ይሰጥ ይችላል ማለት ነው ለሶስት ቀን መቶ ሚሊግራም ለሶስት ቀን መስጠት እንችላለን። አምስት መቶ ሚሊግራም ደግሞ አንዴ መስጠት እንችላለን ማለት ነው። ከዚህ በተጨማሪ አይቨሪ ሜክቲን የሚባል ድረግ አለ። ይሄ ደግሞ ሁለት መቶ ሚሊግራም ፐርኬጅ በአንዴ ሊሰጥ ይችላል። ከዚህ በተጨማሪ ለእናቶች ሴፍ የሆነ ድረግም አለ። ፓይራንታል ፖሜት የሚባል ድረግ አለ። በ11 ሚሊግራም ፐርኬጅ በአንድ የሚሰጥ ለኞች አማራጭ ከሌለ ምናልባት ሊሰጥ ይችላል ነፍሰጡር እናቶች ነገር ግን ፓሬንታል ፖሜት የሚባል ድረግ አለ፣ ለእናቶች ሴፍ የሆነ ይህ መሰጠት ይችላል ማለት። ስለዚህ በዚህ አማካኝነት ራዲኬት ማድረግ እንችላለን ማለት ነው። ሰርጀሪው ደግሞ ቅድም እንዳልነው ኦብስትራክሽን ካለ ብሎኬጅ ካለ እና ትሎች ማሲቭ ከሆኑ ምግብና ሰገራ በደንብ መንቀሳቀስ ስለማይችል ሰርጀሪ ሊሰራ ይችላል ማለት ነው። ወደ መከላከያ መንገዶች ስንሄድ እንደሚታወቀው ይሄ በደንብ መከላከያ ዘዴዎችን ተተገበርን በሽታው ወደ ሰውነታችን ላይገባ ይችላል። ማንተው ለምሳሌ አንጀትን ስለሚያጠቃ የተለያዩ ሰውነት ፓርቻችን ስለሚያጠቃ ጥንቃቄ ማድረግም ተገቢ ነው። እንግዲህ እንደመጀመሪያ መጀመሪያ እጅን በደንብ መታጠብ ነው። በተለይ ደግሞ ከሽንት ቤት መልስ ሊሆን ይችላል፣ ምግብ ከማዘጋጃችን በፊት ሊሆን ይችላል። ሌላው ደግሞ የተለያዩ ነገሮችን ከነካም በኋላ ሊሆን ይችላል። እጃችን በንጽህና መጠ እጅ በጣም አስፈላጊ ነው። ከዚህ በተጨማሪ አትክልትና ፍራፍሬ በምንመገብበት ጊዜ አጥቦና በደንብ አብስሎ መጠቀም በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ውሃን ስንጠቀም ብዙ ጊዜ አፍልቶ፣ በተለይ ደግሞ ምንጭ ላይ ኩሬ ላይና ወንዝ ላይ የሚቀዱ ከሆኑ እነዚህን አፍልቶ መጠቀም አሪፍ ነው። ከዚህ በተጨማሪ የውሃ ጋር ካለ ደግሞ በውሃ ጋር አክሞ መጠቀም በጣም ኢምፖርታንት ነው ማለት ነው። ሌላው ህጻናትን በደንብ ማስተማር ነው። በተለይ ደግሞ ህጻናት ላይ ብዙ ጊዜ እጃቸውን ወደ አፋቸው ስለሚከቱ ቶሎ ቶሎ በሳሙና እንዲታጠቡ አድቫይስ ማድረግ ነው። ምክንያቱም ቅድም እንዳለው ለአስካሪስ በጣም ህጻናት ተጠቂ ናቸው። አፋቸውን ወደ እጃቸውን ወደ አፋቸው ብዙ ጊዜ ፍሪኩዌንትሊ ስለሚነኩ በሽታው ሊተላለፍ ይችላል ተብሎ ይታሰባልና በደንብ ህጻናትን ቲች ማድረግ አስፈላጊ ነው። ሌላው የተበከለ አፈር ካለ በተለይ ደግሞ ተበክሏል የምንጠረጥረውን አፈር መንካት የለብንም ማለት ነው። ስለዚህ ህጻናት በሚጫወቱበት ጊዜ አፈር ላይ ህጻናትን ቲች ማድረግ አስፈላጊ ነው ማለት ነው። ትልቆችን እንኳ ራሳቸውን ማድረግ ስለሚችሉ ችግር የለውም። ነገር ግን ሁሉም በአፈር አማካኝነት ሊታለፍ ስለሚችል ምክንያቱም ቅድም እንዳልነው ሰገራ ሰው በሚጸዳዳበት ጊዜ በተለይ ደግሞ ኦፕን የሆነ ዲፊኬሽን ካለ ይህ ኦፕን ዲፊኬሽን በተለያየ በንፋስ አማካኝነት በተለያየ በተለያየ ምክንያት አማካኝነት ሰዎችን ሊበክል ይችላል ማን ስለዚህ እነዚህን ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው የመጨረሻው ኮምፕሊኬሽን ወይም ደግሞ ባይታከም ምን ምን ችግሮችን ያስከትላል የሚለውን ስናይ አንደኛ የአንጀት መዘጋት ያስከትላል፣ ወይም ደግሞ ብሎኬጅ ወይም ደግሞ ኦብስትራክሽን ያስከትላል ማለት ነው። በተለይ ደግሞ ትሎች ብዙ ከሆኑና መጠናቸው ቁጥራቸው ከበዛ የምግብ ምግብ እንዳይንቀሳቀስ፣ ገራ እንዳይቀሳቀስ ስለሚዘጉ የተለያየ ችግር ሊያስከትሉ ይችላሉ ማለት ነው። ከዚህ በተጨማሪ ትርፋ እንጀት ነው። በተለይ ደግሞ እቺ ትርፋ እንጀት ስለምንጠራትን ወደሱ በመሄድ ትሎች ኦብስትራክት በማድረግ አፔንዲክስ ሳይተስ ወይም ደግሞ ኢንፍላሜሽን ዘ አፔንዲክስ ሊከሰት ይችላል ማለት ነው። ሌላው የሃሞት ጠጠር የሃሞት ከረጤት መዘጋት ወይም ደግሞ ይሄ ጋልስቶን ኦብስትራክሽን ሊያስከትል ይችላል ማለት ነው። ሌላው የሳምባ ችግር ነው። ቅድም እንዳል ነው ላሪዮ እንግዲህ ሳምባ ላይ በመሄድ የተለያዩ ኢንፌክሽኖችን ሊፈጥር ይችላል ማለት ነው። ስለዚህ የሳንባ ችግርም ያስከትላል ማለት ነው። ከዚህ በተጨማሪ ብዙ ጊዜ ሰዎች ላይ ማልትሪሽን ያስከትላል ወይም ደግሞ የምግብ እጥረት ሊያስከትል ይችላል ማለት ነው። ምክንያቱም እኛ የምንመገበው ምግብ እኛ ከበላን በኋላ ምግቦችን ሊመገብ የሚችለው ወስፋቱ ነው እና የምግብ እጥረት ሊያስከትል ይችላል። በተለይ ደግሞ ማይክሮ ማክሮ እና ማይክሮ ኒትሮን ዴፊሽንሲ ብለምንጠራቸውን ስፔሻ ማይክሮ ኒትሮን ዴፊሽንሲ የተለያዩ ነገሮች እንደ ሂድን አንገር የሚባለውን ሊያስከትል ይችላል ማለት ነው። በዛ ሂደት ህጻናት ሊቀነጭሩ ይችላሉ፣ እድገታቸው ሊቀንስ ይችላል ማለት ነው። ስለዚህ በተለይ ደግሞ ዲቨሎፕመንታል ወይም ደግሞ ብሬናቸው ጋር ተይዞ ያለው ነገር በጣም ሊዘገ ይችላል ማለት ነው። ምክንያቱም ኒውትሪየንት ስለማያገኙ ማለት ነው። ስለዚህ እንደነዚህ አይነት ዴፊሸንሲዎችን እና ደግሞ ኮምፕሊኬሽኖችን ሊያስከትል ስለሚችል ፕሬቬንሽን ላይ በደንብ ብንሰራ አስፈላጊ ነው ማለት ነው። እንግዲህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ስለ አስካሪስ ወይም ደግሞ ስለ ወስፋት ትል ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። እንግዲህ ከተመቻችሁና ተወደዳችሁት ለሌሎች እንዲደርስ ላይክ፣ ሸር እያደረጋችሁ ወይም ደግሞ ሰብስክራይብ እያደረጋችሁ ለቀጣይ የደወል ምልክቱን በመጫን ኖቲፊኬሽን እንዲደርሳችሁ እነዚህን ማድረግ አትርሱ። አመሰግናለሁ። በበይ